ባለቤቴ ብዙ የሰጠኝ ስጦታዎች አሉ በጣም ብዙ እስኪ ላካፍላችሁ ከእነዛ ውስጥ በጣም ይማረሳቸው አራት ውድ ስጦታዎች አሉ መቼም በአይምሮዬ ሊጠፋ የማይችል ቀን እንኳን ብረሳው ማታም ማስታውሳቸው ወደ መኝታዬ ሲሄድ ሁሌ እንቅልፍ የሚከለክሉኝ አራት ትልልቅ ስጦታዎችን ሰጥቶኝ ያውቃል። እስቲ ከነዛ ውስጥ ላካፍላችሁ። ምናልባት የውስጥን ታሪክ የሌላ ሰውን ነገር አውቶ ማውራት በሸሪያችንም ክልክል ይሆናል፣ ግን ደግሞ ምናልባት አንዳንድ ችግሮች ሲያወሯቸው ይቀላሉ። አንዳንድ ነገሮች ውስጥን ያማሉ እና እስቲ ላካፍላችሁ ምናልባት እንደኔ ብዙ ሴቶች የተሰጣቸው ይኖራሉ። ከእነዚያም ውስጥ አንደኛው በአግባኝ በሶስት ቀን የሰጠኝ ስጦታ ሲሆን፣ ሁለተኛው የመጀመሪያ ልጄ ነፍሰ ጡር ሆኜ፣ ሶስተኛው ሁለተኛ ልጄ በወለድኩ በአስራ አምስት ቀን የሰጠኝ ስጦታ ነው። አግብቼ ልክ በሶስተኛው ቀን እጄ ተመልሶ መስራት እንዳይችል ቅጥቅጥ ያደረገኝ ስጦታ ነው። ሁለተኛው ሁለት ሺ ዘጠኝ ግንቦት ሀያ ረመዳን ቀኑ እሁድ ነበር። ተራዊ ሰግጄ ስወጣ በር ላይ ጠብቆ በጠረባ ካነጠፈኝ በኋላ እግሬን የሰበረኝ ነው። መነሳት አልቻልኩም ነበር። ሌላም ሰው ሮጦ አነሳኝ፣ ይዘውኝም አስገቡኝ። የሚገርማችሁ ነገር ግንቦት ሀያ ሰብሮኝ፣ ግንቦት 22 ምጥ ያዘኝ፣ ግንቦት 24 ልጄን ተገላገልኩ። በአላህ እርዳታ እያነከስኩ ይዤ ልጄን ይዤ መጡ። ሶስተኛው ልጄን ወልጄ በ በአስራ አምስት ቀኔ ወገቤ መሀል ላይ ከፍሎ የቆረጠኝ ነበር። አሁን ሳወራችሁ ቀላል ሊመስል ይችላል። ለእኔ በጣም ከባድ ወቅት የምለባት ቀን ነበረች። በጣም ያማል። አራስ ነበርኩኝ። የነበርኩበት ሁኔታም ደግሞ በጣም በጣም በጣም የሚያሳዝን ሁኔታ ነበር። በጣም ያም ነበር። ለረጅም ጊዜ ወገቤ ያመኝ ነበር እና ሰውዬ ነበር የምነሳው። የዛች ቀን ከሱ መታ መፋታትን ወሰንኩኝ። ምክንያቱም የነበርኩበት ሁኔታ እንኳን ልመታ ልታቀፍ እንኳን የማሳሳበት ሁኔታ ነበር። ወልዳ በአስራ አምስት ቀን ወገቧ የተቆረጠች የመጀመሪያ ኢትዮጵያዊ ሴት እሆናለሁ ብዬ አስባለሁ። እና በጣም ያማል ማለት ብዙ ጊዜ ለራሳቸው ሞከራለኝ። ብዙ ጊዜ ያሳለፍኳቸውን ነገር ለመርሳት ሞከራለኝ። መደበቂያ ካገኘው ምንም ይሁን እደበቃለሁ። ሰው የሚያዩ ፈገግታዬን፣ ስክሪን ሽቴን ብቻ ነው፣ ከላይ ያለው ከበሬን ብቻ ነው የሚያየው። ውስጤ ግን በጣም ደቋል። ልጆቼ አሁን አጠገቤ አይደሉም። እኔ ያለሁት በሰው ሀገር ነው። እነሱን የተውኳቸው ወልጄ አይደለም። በጣም ነው የምወዳቸው። በጣም ብዙ መስዋዕት ለነሱ ከፍያለሁ። ለእነሱ ብዬ ብዙ ተአምራት፣ በቃ የሰው ልጅ ሊሰራው የማይችለውን ነገሮች ሰርቻለሁኝ በህይወቴ። ምናልባት በህይወት እንኳን ባልኖር ያሳለፍኩትን ነገር አሁን አያውቁም። የሆነ ቀን ግን የሚያውቁበት እና የሚረዱበት ቀን ይመጣል። ምናልባት እኔ ኖሬ አላስረዳቸውም። ያሳለፍኩትን ነገር ልነግራቸውም ራሱ አልፈልግም። አሁንም የሚያዩት ነገር ብዙ ነበር፣ ያው ግን አይረዱም። ለልጆች ስል ብዙ መስዋዕትነት እንከፍያለሁ ግን በጣም ከባድ ነው። ምናልባት እንደኔ በየቤቷ ብዙ ነገር የምታሳልፍ ሴት ትኖራለች። እንደዚህ አይነት ከባባድ ስጦታዎችን ከባሎች የምንቀበል ሴቶች እንኖራለን። እና ወንዶች ግን ማስተላለፍላቸው መልእክት ሴት ልጅ ብርጭቆ ብቻ አይደለችም፣ ዓይንም ጭምር ነች። አላህ ስብሃነ ወተዓላ ለሰው ልጅ መስገድ ቢቻል ለባል ሲል የባልን ክብር ሊያሳየን እንጂ ሴትን ዝቅ አድርጎ ወይም ሴትን እንድትረገጥ ማዘዙ አይደለም። ብዙዎቻችን ግን ሸሪአን የምንረዳው በተገላቢጦሽ ነው። አራት ማግባት ሲል እንደ ኩንታል መደራረብ አይደለም። ሁሉም ነገር አካሄዳና ስርዓት አለው። ስንቶቻችን እንደዚህ ሴቶችን የጎዳ ነው? እኔ ሰውነቴ ላይ ያለው ጠባሰ ሁሉ ድኗል። የአእምሮና የልቤ መቼም አይድንም። ሁሌም ከዛ ነገር ውስጥ መውጣት እፈልጋለሁ። ሁሌም መዳን እፈልጋለሁ። ግን ደግሞ አእምሮ ውስጥ የተሰነቀሩ ብዙ ነገሮች አሉ። በጣም የሚያሙ ጓደኛ፣ ዘመድ፣ እናት፣ አባት የማይረዳቸው ብዙ ነገሮች አሉ። ሰው የሚያዩ መሳቃችንን ቆመ መሄዳችንም ብቻ ነው። ግን በህይወታችን እንዳንድን የሚያደርጉ ጠፋ ሰዎች። የወደፊት ህይወታችን ላይ ራሱ ምን ማድረግ እንዳለብን እንዳናቅ የሚያደርጉ ጠባሳዎች አሉ። በጣም የሚያሙ በጣም የሚያሙ እና፣ እባካችሁ በተለይ ወንዶች ሴትን ለመጉዳት አታስቡ። ምናልባት ከኔ ተቃራኒ ብዙ አይነት ነገሮችን የሰው ህይወቶች የሰው ልጆች ያሳልፋሉ እና ሰውን ለመጉዳት ከማሰባችን በፊት ያ ሰው ሲጎዳ የሚሰማውን ስሜት ስለማናቅ ልናቆም አንችልም። መቼም አንረዳውም፣ ሰው ከመጉዳት ብንርቅ። እኔ ዛሬ ህይወቴ ላይ በቃ ምን ልበላችሁ፣ በጣም ብዙ ነገር እያሳለፍኩ ነው፣ ብቻዬን ማለት ነው። ዛሬ አልሐምዱሊላ ጥሩ ቤት ነው ያጋጠመኝ፣ በሰላም እየሰራው ነው። ግን ብዙ ብዙ ደግሞ የማረሳቸው የአእምሮ ጠባሳዎች አሉ ቀንና ሌሊት እንቅልፍ እንዳይወስደኝ የሚያደርጉ እባካችሁ